ሳይቀር ጥንቅር ብሎ ለምን ፍቅረኛ ከሌለሽማ የለሽም ማ እንዳለው ግድግዳ ላይ ሄጅ ማ እንዳለው ይ ላለሁ እንጂ እኔ አልኩሽ። እኔ ቆይሲ እኔ አንድ አንድ ሰው አንድ ሰው እኔ አረብ ሀገር መጥቻለሁ። አረብ ሀገር መጥቼ ፍቅረኛ ያጠገቤ ከሌለ የሌላ ጠረን እንዴት ነው የሚላመድልኝ? ከሱ ጋር ለታፕታፕ ብዬ የማይሆን ጠረን ላሸጥ ጠረ ጭንቅላቴ ከግርግዳ ጋር። ቆይ ስሚ ስሚ፣ ጥያቄ አለ ለአንቺ። አረብ ሀገር ነሽ፣ ፍቅረኛ አለሽ። ኢትዮጵያ ለምሳሌ ኢትዮጵያ አለሽ፣ ፍቅረኛ አለሽ። ስንት አመት ሆነሽ ከወጣሽ? አልዋሽሽም እስካሁን ከአንቺ ነኝ ብሎ ለእኔ ያወራኛል። እሱ ግን እሙሙ እንደሚያገኝ እኔ እኔ ጠፍተኝ አይደለም ያራ ፋራ አይደለውም። አኪድ ወንድ ልጅ ነው ሊያደረግ ይችላል። በየሄድ ሰክሮም ሊያደረግ ይችላል። የሆነ ፊልድ ወጥቶም ሊያደረግ ይችላል። በኔነሽ ን ኮመንት እምትሰደብ እሱ ስላረገ እሱን ትስላለፍ። እሱ አርገዋል ብዬ እስካላየው ድረስ አርጓል አልመቸም እያሳመነኝ ነው። እኔ ግን የጭንቅላቴ ፋራ አይደለውም። ጎበዝ ሳላቀርቻለው ቀባሽ ሳላቀርቻለው እስከማይ አታ ቤተሰቦች እንኳን እንደዚህ እያደረገ ነው ቢሉኝ አልሰማቸውም። ለምን ስለምወደው። ግን እዚህ ስድስት አመት አርገሻል ና ታብታፍ አርጊ ብትይ አላረገውም እኔ እኔ አላረገውም። ለምን አደርገዋለሁ? እና አው አላማ ያስመኛ ስድስት ዓመት ወይ እኔ ከመሲ ብርጅሰን ጎናኝ። አላማ ያመጣኝ ለድሃ ቤተሰቦቼ ለማገዝ ነው።

ስድስት አመት አይደለም፣ ታይንጂ እስቲ ሙች ወይን ስድስት አመት ይጠብቅሻል። ስራ ጠፍቶበት በጣም ስራ አቶ አንቺን ስድስት አመት ሰላሳ ስድስት ጠብሷል። በስድስት አመት ውስጥ ለምንድነው የምታስወጪው? ጉቹ አይሆንም፣ አይሆንም። እንደዚህ አይነት ሀሳብ አልቀበልም፣ አልቀበልም፣ አልቀበልም። ዜዶ ስድስት አመት አላረኩም ብለሽ ልታሰብጂ ነው። እ እሺ እሺ አሁ መሲ ሀሳቧ በጣም ጥሩ፣ ለሰው የሚጠቅም ገንዘባችሁን የያዙ አታርጉ። ማድረግ ጥሩ አይደለም፣ አደራችሁን ይሄ በየቦታው እየሄዳችሁ አትጋ ችግኝ ትከሉበት። በጣም ይገርማል እኮ እናቴ፣ ይሄ ቅርስ አይደለም ርስት አይደለም የተፈጥ ልክ ነች መስዬ፣ የእኔ እናት ጎበዝ፣ ዜድዬ የእኔ ፍቅር፣ ለአንቺ ያልሆነ ደግሞ ሲገባ እንረግጣት አሁን መሲ እኔ ራሴ የመሲን መርህ ነው የምከተለው። ይሄው አራት አመት አለፈኝ። ወንድ ካየው አራት ድፍን አመት እኔ አይቼ አላውቅም። ወይ አራት ቀንም ቢሆን ይችላል። ግን ተውት፣ አራት አመት ግን ሆኖኛል። አንቺማ ምን አራት አመት ባሎች፣ ሞዴሊስት ሞዴሊስት የሚመጡት ነው የቀያየሽ የምታመጫቸው። የመሲን መርህ ተከተሉ። መሲ የምትለው ነገር ጥሩ ነው። ወንድ ምን ያደርጋል? ምን ያደርጋል? ወንድ ምን ያደርግልሻል? ወንድ ምን ልትሰሪ ከወንድ ጋር ተተያጁ እንኳን እሷን ሴትዮ ብሎ ደጋረኳት አይኗን ያሳኝ ቦልች የሻለው ራጁ የምትባይ ግለሰብ ደጋረች ለካ ሀቢባም እንዳንቺ ናት አልሰማችም አልተጠራችም ጉዷ በሰው ነው የሰማችው ከአሜሪካ ጉቹ ለካ ከአሜሪካ የመጣው ለአንቺ ጸጥ ያሉሽ ጉቹ ትነጥቀኛለች ብላሉ ለዚህ ያን ተጠራሁት ሰርጉን ታውቃለች አሜሪካኖች አይናቸውን እኔ ላይ ነው የሚጥሉት እስቲ አምጪ አሜሪካ ወንድ እኔን ኢንሳይድ ነቃ ደንገጥ ነው የሚለው። ሚስት እያለው ራሱ አይኑ ኢንሳይድ እንዲህ ነው እኮ የሚለው። ለዛ ነው ወይዘሩ ራጁ ቀለበቱን ያልጠራሽኝ እንደውም እንኳን አልጠራሽኝ። እዛው ነበር ከእጅሽ ላይ አውልቆ ለኔ የሚያደርገው። አቃቸው አለው አሜሪካኖችን ወላዋይ ናቸው። ለዛ ነው ማነገረሽ። አንቺ ሰማሽ። እኔ በዋሳብ ያለ ጉ ያው በቀደም ተናግሬ ቅርታ ተሳስ ያሉ አዎ ብያለሁ። እንዳትነጥቃችሁ ብያለሁ። እነሱም እንዳትነጥቅን ፈርትን ነው አሉ። አዎ እኔም ከነሱ ጋር ሆኜ አዎ ትክክል ናችሁ እንዳትነጥቃችሁ አልኳቸው። ተሳስኬ ጉጅ ተሳስኬ። እንኳና እንኳና በዚህ ልክ ራሱ ማወቃቸው። ጋይዝ ገና ሳይቀምሰኝ ኮ ሲያየኝ ነው የአሜሪካ ወንድ ተብለ የሚባለው። ለአንቺ ነበር እዛው የሚከፈትልሽ። አዎ ይኸው ነው። ገባን ዜድዬ፣ ዬ ኮ የኔ ፍቅር። አንቺ ኮ ሚስጥራቸውን ፈልፍለሽ እኮ ነው የምታመጪልኝ። ታርታፕ አድርጉ ታርታፕ አድርጉ። ደግሞ ምንም አይጉች የለውም። አሁን ገባኝ እኮ አክስቴ ወዬ እንደናቸው። ታርጌትሽን ሙሉልሽ። እስኪ ትንሽ ነው የቀረሽ ማለት ጊፍት ጋላሪሽን እስኪ ተናገሪ። የቱ ጋ ነው ጊፍት ጋላሪ? ኮን አይገባኝ። ጊፍት ጋላሪሽ የተወሰኑ ነው የቀሩትና ሶስት የተወሰነ ነው የቀረው የተወሰነ ትንሽ ነው የቀረው

ወይኔ እየሞሉልኝ ነው። ግርምሽዬ አንታላሪዋን ገብታችሁ ሞሉላት። ይሄ ሰውሰነ ነው። ቆየኝማ፣ ካነክ እንዴ! ይህን ሰውዬ ላግባው መሰለኝ። እንትና ያለው ትንቢት ይሄ ሰውዬ ይሆን እንዴ? ፍቅር ይዝምኮ ትንቢት ተነበየልኝ። በቅርቡ ድል ባለ ሰርግ የሚያገባሽ ሰው ይመጣል ብሏል። ማንን እንደሆነ እሱ መድሃኔዓለም ይወቅ። ግርምሽ አንተ ትሁን ድል ባለ ሰርግ ብሏል። ዊ አቶ አብደላም በዛው ጠፉ። እሳቸው ናቸው ብዬ ነበር። አቶ አብደላም ጠፉ። ወዬ እሱ እኮ በሌላ አለምሽው የአሁኑን እኮ አያውቅም። ፍቅር ዜም በሌላ አለምሽ፣ ድል ባለ ሰርግ በሌላ አለም። እሱ እኮ እንደዛ ነው። ባለፈው እኔ ነው አንተ ድሮ በሌላ በሌላ ህይወት ከብት ነው አለኝ እኮ እኔን ትታለፍ ነበር አለኝ። በጣም ነው ወተት መሰጠዋል አለኝ። ሙሉ ትስት የቱ ጋር ነው የሚታየው፣ መሙላት አለመሙላቱ ጋይዝ። አስሞይ ፉን ፉን የምትለውን አሻንጉሌ ሶስት ነው። ሁለት ስጧት፣ ኮፍያ እንትን ሶስት ደግሞ ጉቹ። በህግ አምላክ ሀቢብ እዩ፣ ዶክተር ሀቢብ እዩ፣ እዩ ማዕረ እያለኝ ነው። እዩ ጸጋ ተልከሰከሰች፣ ባል አዎ፣ እዩ ማዕረ እያለኝ ነው። ጸጋ ተልከሰከሰች እዩልኝ፣ ሪከርድ አርጉ። አእኝ አሁን ኢትዮጵያ ያለችው አታጣላኝ ወስሜ እሱ እኮ ቤታን እየሰለለ ነው፣ ውስጥ ለውስጥ አልሰማሽ። ምስጢር ሰምተናል፣ ትላንትና ተነግሮናል። የኛ የቱን እናት እየሰለለ ነው። እዩት፣ ሞልቷል፣ ግርምሽ ሰጥቶኛል መሰለኝ ልብ አዎ ልብ፣ ባለመቶ ኮይን ሰጥቶሻል፣ ሞልቶልሻል። ፋየርወርክ የሚለው ሁለት ነው፣ ኦር እንደዛ ነገር አለ። ምንድን ነው ደግሞ አዳኞች በዚህ ፎሎባ ካረኩክ አስር ምንድን ነው አስር አንድ ሺህ አንድ መቶ ሰው አላረግም። እዚህ ያላችሁት ሂዱ። አንተ ዶክተር ሀቢብ እንደዚህ ውዴ ውዴ ማአረ እያልከኝ ነው። ፍቅርም ታስይዘኛለሁ። ተው፣ ፋሲካ እስከምትመጣ አታጣላኝ፣ ተው። ግርምሽ ወዬ በልበት እሱማ እየሰጠኝ ነው እንዴ፣ አንድ ሺህ ሰው ቁጭ ብላችሁ ካለ ግርምሽም የሚሰጥ የለም። ለምን እንዳለ ባዶ ኪስ የመጣችሁት እኔ እኮ ስለማይታየኝ ነው። ታዳያውንና አንትኑን ስጧት፣ ፉን ፉን የምትለውን አሻንጉሊት ስጧት። ሶስት ሶስት ቤቱ ጋር እንደሚታይ አላ ፕሬዚደንት ማሜ ግን ሌላ ላይ ነው እጁ የሚፈታ አንቺ ላይ እጁ አይፈታም። ወይኔ አንቺ መቻባሽ ሰጥ ፕሮፋይልሽ ለስገቢ ጊፍት ጋላሪ የሚላለኮ ነበርናች ምነው ማሜ ማሚያል እስቲ ሊዮ ሌብልሽ አጠገብ ሌብልሽ አላደል ከሱ አጠገብ ነው ያለው እኮ ሊፍት ጋላሪሽ እና እዚህ አክቲቭ አክቲቭ የሆኑት ተሞልተዋል። ሂድን የሆኑት ናቸው ያልተሞሉት። ወይኔ ብዙ ነው ያልተሞላው። ጋይዝ የተወሰነ ነው ያለሽ፣ ብዙ አደለ። ሶስት ዶናት ይውላችሁ፣ ሶስት ዶናት፣ ሶስት ኮፍያ፣ ሶስት እቺ ትንሿ ንትን፣ አረ ብዙ ነው። ይህንን ሁላ አሁን እነዚህ ይሰጣሉ? እንዴት አንቀው ቢሞቱ ይሻላቸዋል። ሙቱ ብታያቸው ይመርጣሉ። ይህንን ሁላ ከሚሞሉ ዜዶ ቤተሰቦችን እስኪ ያስሞይላት ዜዶ እኮ ሁላት አሁን አብነት የመላልሽ ነው። ቴንኪው አባቴ ግርማ ነው ሄዱ።